ለች ናሁም ፍቅሩን እየገለጸላት ነው። ምሩ ግን አሁንም በቃ የጎደለነት እየተሰማት ነው ማለት ነው። ግን ኪራና ጽናት በመታረቃቸው ፍቅሯን እሱም ፍቅሩን በመግለጹ በጣም ደስ ብሎኛል ማለት ነው። ሰላም ጤና ይስጥልኝ እንዴት አላችሁ? የዲጂቱ ቤተሰቦች ሰላም ሰላም ብዬ ያለው ሰላማችሁ። የዛ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ኢትዮጵያውያን፣ ኤርትራውያንም በምን ዓለም የምትገኙ ሰላማችሁ ይዛ፣ ሀገራችን ኢትዮጵያን ሰላሟን ያብዛለን እያልኩኝ ዛሬም ወደ ያስኩት አዲሱ ቪዲዮ የጽናት እንግዲህ ጽናት ክፍል አርባ ሁለት ደርሷል። ሁላችንም በጉጉት የምንጠብቀው በጉጉት የምናየው ድራማ ነው። ክፍል አርባ ሁለት ላይ ደርሰዋል። እንግዲህ ምሩ ያው ድራት ስምረት ጠርታቸው ነበረ። ስምረት ቤት ማለት ነው። ጽናት ጠርታቸው አለች። ኪራንና ምሩን ማለት ነው። ኪራ አልሄድም ብሎ ነበረ። ምሩ ግን መሄድ አለብክ በእኔ ሰበብ ጽናት ልታይክ ትፈልጋለች። እንደገና ደግሞ ያለችበትን ጅበትን የወደቀችበትንም ማየት አለብክ ብለው እራት ግብዣው ላይ ናሁምም ነበረ። እንግዲህ ሄደው እራታቸውን በልተዋል ማለት ነው። በጣም ጥሩ ጊዜ ነበረ ያሳለፉት። እንግዲህ እዛ ሆነው አንዳንድ ነገሮችን እየተነጋገሩ ነበረ። በጣም ቆንጆ ምግብ እንደሰራች ምሮ እያሞገሰቻት ነበረ። ያው ይታወቃል ብላ ነበረ ጽናት ማለት ነው። እንግዲህ እረ ሙገሳ ተጀመረ ብላ እንግዲህ ምሩ ተነስታ እሷም ሄዳለች። ስምረትም አይ ይሄ ሙገታ ውስጥ ከምገባ ከሚወስደኝ እነሳሻላል ብላ እሷም ተነስታለች ማለት ነው። ኪራም ተነስቶ ነበረ እንግዲህ። ፅናት ብቻዋን ቀርታ ምን ብላለች? ይሄ ጭቅጭቅ መቼ ነው የሚተዋቸው እንዴ ሰው ጭቅጭቁ እያሳደሰ ይሄዳል ጭራሽ ብላለች። እንግዲህ ያው ምሮ እንግዲህ ዛሬ ማታ እራት እኔ ለስራና ልጋብዛችሁ እኔ ጋ መታችሁ ዘና ትላላችሁ ብላቸው ነበረ ስምረት የራት ግዣ እንዳለባት ሌላ ቦታ ቀጠሮ እንዳላት እንደማትችል ነግራቸው ነበር። ካልሆነ ሌላ ጊዜ እንደምትመጣ ምሩ፣ ደግሞ አይ ባይሆን ሌላ ጊዜ እናድርገው እንዴት ስትላት፣ አይሆንም ተጨረስኩኝ፣ በዛው ጎራ ላለው ብላታለች። ምሩ ጽናት ምን ብላለች? አይ ምሩ፣ እኔ አሁን ሆዴ ጠግቧል፣ የት ላድርገው ነው ብላ ስትላት፣ ምሩ ደግሞ እንዴት ሰው ቤት እኮ የምንጠራው ለመብላት ብቻ አይደለም ዘናፈታ ብለሽ ትመጫለሽ ብላታለች። ያው ምረትም ሄዳለች ወደ ቤት ሄደዋል ማለት ነው። እንግዲህ ምግቡን አዘጋጅተው አብዛኛውን ምግብ የሰራችው ምሩ ናት ብላለች። አንድነት የኪራ ሰራተኛ አዲሷ ማለት ነው። አንድነት ግን ከቤቲ ጋራ ያው ግንኙነት አላቸው እንግዲህ አንድነትን እዛ ቤት ያስገባቻት ቤቲ ናት ማለት ነው በደላላው በኩል ብር እንደምትሰጣትና ለጽናት አሁንም እንዳልተኛችለት እንዳልተኛችላት የተለያየ መድኃኒቶችን እንግዲህ በቡና ውስጥ አርጋ እንድሰጥ ነበር ያዘዘቻት። እሷ ግን በጆጉ ውሃ ውስጥ አርጋ ነው የሰጠቻት። ቤቲ ቀጥ ብላ ወደ ቤት ነው የመጣችው ማለት ነው። እራቱን እንግዲህ ተበሉ በኋላ ተጋብዘው፣ ስምረት መጨረሻ ነው የመጣችው። ምግብም አልበላም ጠግቤ ያለው ብላ ነበረ ውሃ ግን በጆክ ቀርቧል። ኪራም ጽናትም ጠጥተውታል፣ እሱን ውሃ ማለት ነው። እንደውም ጨዋታ እየተጨዋወቱ ነበረ። ጌም ጨዋታውን ያወጣችው ስምረት ናት ማለት ነው። እንግዲህ ናሆምና ምሩ አንድ ጋ፣ ጽናትና ኪራ አንድ ጋ ነበረ ጌሞ የተጫወቱት የነበረው። መጨረሻ ላይ ግን ያሸነፉት ምሩና ናሆም ነበሩ ማለት ነው። ኪራና ጽናት ደግሞ ተሸንፈዋል። ስለዚህ ቅጣታቸውን እኔ ልቅጣቸው ወይስ እናንተ ብላ ስትል ስምረት ነሆ አንቺ ምን አገባሽ? ምን ቤት ነሽ? የምንቀጣውማ እኛ ነን። እንዲሁም ከዛሬ አስር አመት ነው ስንት አመት በፊት የጠፋብኝ ሰዓት አለ፣ አንተ ክፍል ውስጥ በኝታ ቤቱ። ስለዚህ እሱን ሰዓት ፈልገው ያምጡ ሁለቱም ብሏል። እንግዲህ ተያይዘው ሁለቱም ሄደዋል ማለት ነው። በሄዱበት ሰዓት ምሩ በልተነስ ቁልፉን ቆልፍ ብለው ቆልፏል ማለት ነው። ስምረት እንደው ለምንድነው የሚቆለፍባቸው ብላ ነበረ። በቃ እዛ የልቤ ልባቸው ማውራት አለባቸው ብላ ደስ አሃ፣ እንዲህ አለ ብላለች ስምረት ገርማት ማለት ነው። እና እንግዲህ ሰዓቱን ፈልገው ያገኙ አያገኙም ባላቅም፣ በሩን ሊከፍቱ ሲያንኳኩ በሩ ተቆልፏል። ናሆም እና ምሩም ተያይዘው ወጥተዋል ማለት ነው። እንግዲህ እነሱም ዘና ፈታ ሊሉ በሩ ግን አልተቆለፈም ነበረ። ስምረትም ተነስታ በቃ እቤት ጠብቃታለሁ ብላ ተነስታ ሄዳለች ማለት ነው። በዛ መሀል እንግዲህ ራሳቸውን አዙሯቸው ሁለቱም መድኃኒቱ ዋው ስለተደረገ ተኝተዋል ማለት ነው። ጠዋት ግን ሲነቁ ሁለቱም አልጋ ላይ ነበሩ። በሩ እንግዲህ ከፍቶላቸዋል። ናሁ ራሴን እየተባባሉ ነበረ። ምንድን ነው እዚህ ያደር ነው? ማታ ምን ተፈጥሮ ነው እያሉ ነው ናሁም ጽናት ምን እንደተፈጠረ የሚያውቁት ጉዳይ አልነበረም። ብቻ እንግዲህ ቁጭ ብለው በቃ መሄድ አለብኝ ዝምረትን ብቻውን አሳደርኳት ብላ ነበር ናሁም። ቆይ እንዲሆነሽማ አትሄጂም ፀሐይ ላይ ትወድቂያለሽ። አዞሮች ለምንድነው እንደምታስብልኝ ብለዋለች። ጽናት ኪራ፣ ለምንድን ነው የማላስብልሽ አስብልሻለሁ እንጂ ብሏታል ማለት ነው። እንደውም በቃ ቁርጡን ንገሪኝ፣ ወይ ያዥኝ ወይ ልቀቂኝ ብሎ ሲላት ኪራ ጽናትን፣ ምን ማለት ነው ይሄ ደግሞ ብለዋለች። ገብቶሻል ጽናት፣ እንዳልገባው ሰው አትሆኝ ብሏታል ማለት ነው። እና እንግዲህ በዛ መሀል ቤቲ መታ ነበረ። መድኃኒቱን እንዳልኩሽ አድርገሻል ወይ ብላ ስትላት፣ አይ ውሃ ውስጥ ሆን ያረኩት በቡና ሲጫላልኩሽም እንዴ ብላ ስትላት፣ እንግዲህ አንድነትን አይደለም እኮ ቡና ውስጥ ስለሚፈላ እንተ ይከሽፋል ብዬ ነው፣ ውሀ ይሻላል ብዬ ነው ብላለች። በጣም እየፈራች ነው ባይዘው፣ አንድነት የሰጠቻቸው ማለት ነው። እየተንቀጠቀጠች አጉል ነገር ውስጥ ነው የገባችው። ያው ግን ቤቲ አሁንም መርዝ ከመስጠት አልታቀበችም። ይባስ ደግሞ ከቤት የባሰች መርዝ ናት። አንድነት ሰራተኛዋ ማለት ነው። በቃ ክፋት የተሞላባት በእውነት ገና ከመግባቷ ማለት ነው ሄደሽ የት ናቸው ልጆቹ ብላ ስትላት ለኪራ ኪራና ጽናት አብረው ተኝተዋል ክፍል ውስጥ እጅ ክፈቺ፣ እንደ ግመልም ሆነሽ እንደ መርፌ ቀዳዳ እጅ ክፈች ብላት ነበረ። እሷ ግን ቁልፍ እጇ ላይ እንደሌለ ነግራታለች። ለምን ቡና ውስጥ አረሽ ብላ እንደውም በጠፊን ያለቻት ማለት ነው። ለምን ቡና ውስጥ አላረሽ ብላ ብር ሰጥኝ ትቼያለሽ እንጂ ልትመቼኝ አትችም ከእንግዲህ ቤቲ እንዳትመቼኝ ብላታለች። እንዴት ነው ታዲያ ፍቅራቸው በጣም ያስቀናል። ቤት ውስጥ ያለው ብላስጠቃት ፍቅራቸው በጣም ያስቀናል የኔንም ትዝታ ቀሰቀሱብኝ ስትላት፣ እንዴት እንደዛ ትያለሽ? ጭራሽ ባሌን ከሌላ ሴት ጋር ፍቅራቸው አምራል ብለሽ ትይኛለሽ ብላ እንግዲህ መታታለች ማለት ነው ቤቲ። እንደዛም ሆኖ እንግዲህ ኪራና ጽናት ያው እሱም እንደሚያፈቅራት ከእንግዲህ እንደማይ ጎዳት ሌላ ጽናትን ብላለች። እኔ እኮ ጠልችክ አይደለም ግን የሰው መሳቂያ ትሆናለክ ብዬ ነው ሰራተኛ አገባ ክብር ክን ዝቃረገዋለሁ ብዬ ነው ብላለች። የምን ክብር፣ እኔ እኮ ሰው ማክር አይደለም ድሮ የሚያፈቅርኩሽ አሁንም እማወድሽ ማፈቅርሽ ማገባሽ ብሏታን። እሷም ለዛ ነው እንጂ እኔ እኮ ቀን በቀን ህይወቴ እየጨለመብ ነው አንተ ስለይ ይብለዋለች። እሷም እንደምታፈቅረው እሱም እንደሚያፈቅራት እሱ እንደውም በእናቱን የማለላት ማለት ነው ስለዚህ በጣም ነው ደስ የሚለው ፍቅራቸው ተገላልጸዋል። እኔ ማፈቅርሃለሁ እሱም አንቺ እኔ ማፈቅርሻለሁ ብሏታል። እኔ አንተን እና አባቴን ማጣት አልፈልግም በዚህ ምክር ላይ ብላለች። መቼም ቢሆን አንቺ በቃኝ ስለቻህኝ ሂድልኝ ብለሽ እስካላልሽኝ አልተውሽም ጽናት ብሏታል። ኪራ ማለት ነው። በጣም ደስ ብሏት እንግዲህ ስምረት ከዛ ስትወጣ ያየችው ምንድን ነበረ? ቤቲን አይታታለች ቤቲን ደግሞ እሷ አታቃትም ማለት ነው ስምረት ቤቲን አታቃትም ግን ስትወጣ አይታታለች ይህን ነገር ደግሞ ለጽናት ደውላ ነግራታለች ማለት ነው ጽናትም ሰፕራይዙን እኔና ኪራኮ ታረቅን ብላ ደስ ብሏታል ማለት ነው ግን አንድነት እነሱ ፍቅራቸውን በሚገላለጹ ሰዓት ቪዲዮ እየቀዳች ነበረ ከዛ መለስ ስትል ጽናት አይታታለች ምን እየሰራሽ ነው ስትላት በሩ ልብሴን ይዞት ነው ብላለች